በግ ልገዛ ያልኩልና ስንት ነው በግ አልኩ። በግ ንግድ ገብቼ አምስት መቶ ብር አይለኛል! ከፍርፍር ይበልጣል። እ ምን አምስት መቶ ብር ይለኛል። በግ በግ ላቱስ፣ ይሄ ድምፁ ነው እንጂ የበግ በሬ በለው። እሱን ነበር አምስት መቶ ብር ሲላይ፣ አምስት መቶ ብር? እሺ ጥሩ፣ አልከራከርህም፣ እከፍልሃለሁ ግን ይህ በግ ልታረግ ይፈራገጣል፣ አይፈራገጥም ስለው ድንገት አለ። እኔም አከታተልኩና ከተፈራገጠ ብርህን እንከፍላለሁ፣ ካልተፈራገጠ እንግዲህ ኪሳራው ላንተ ነው የሚሆነው።

አሁንም ሽንት ቤት ሆኜ ነው ትዝ ያለኝ ህልምናንተን ሲገጣጠም ዛሬ ገና ምን አለምክ ደግሞ ሽንት ቤት ስ አይደለም በህልሜ ሽንት ቤት ውስጥ ገብቼ ነው እንትን ያለው አዳር አዳር ነው የገባሁት፣ እና ከዛ ጠዋት እርሱ የሉም ነበረ። ተነስቼ እታይ ሰፈር እትዬ ተዋቡ ጋር እ እንደዚህ ሽንት ቤት ነው የገባሁት። ዘለው ግንባሬ ምን አሉ ሳሙኝ። በብር ተንበሸበሽ ተጥለቀለካል። ሲሳይ ነው። ህልም ብዙ ጊዜ ወቅታዊ ትርጉም ያስፈልገዋል። እንደ በሽንት ቤት ብር ነው። ይህ ማንም የሚያውቀው ብር አይደለም፣ ዩሮ ምናምን ሊሆን ይችላል። አይደለም። እና በህልም ሽንት ቤት አተት ነው። ሌላ ምንም ነገር የለው። ወቅቱን የጠበቀ ትርጉም፣ ወቅታዊ አፈታት፣ ወቅታዊ አፈታቱ አተት